ይህ እንግዲህ በጣም ጥልቅ በሆነ መንገድ ነው ትርትር ያለው መሬቱ፣ ይታያችኋል። በጣም ነው የተገመሰው ሙሉ ለሙሉ እንዳለ ቤቱ፣ እንደዚህ ሙሉ ከበር ጀምሮ እስከ ውስጥ ድረስ ትርትር ነው ያለው። ያስፈራል፣ ግን በጣም ላይ አላህ ኸይሩን ዘመን ያመጣልን ነው። ዱአ ነው የዱአ ጊዜ ነው ማለት ነው ይህን ይመስላል። ሰላሙ አለይኩም ወረህመቱላሂ በረካቱ ውድ የሌላ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሆይ ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ጠፍቻለሁኝ፣ ብዙ ጊዜ አልገባም፣ እንግዲህ አልተመቸኝም፣ ኢትዮጵያ ከገባሁ በኋላ ማለት ነው። እና እንግዲህ የመሬት መንቀጥቀጥ ኢትዮጵያ ውስጥ ማለት ነው በጣም ከብዶአል። እንግዲህ እዩት፣ ይሄ ቤቱ እስራሚክ ነው ሊሾ ነው ጠቅላላ ግን እዩት እንዳለ ስንጥቅጥቅ ብሏል ማለት ነው። ይሄ እንዳለ ቤቱ ይሄ ቤት ውስጥ ነው እንዳለ የምታዩት ማለት ነው። ይሄ እስከ ውጭ ድረስ እንዳለ ትርትር ነው ያለው መሬቱ ማለት ነው። እና ያው በብዙ ቦታዎች እንደዚህ አይነት ነገር አለ በአሁኑ ሰዓት። ያው የእኛም አመር እየጠበቀ ሄደ መሰለኝ አላቅም። የአላህም ቁጣ በዝቶብናል። እና እንግዲህ ይህን ይመስላል የሚገርማችሁ ነገር በጣም ከባድ ነው። እንደዚህ መሬት ትርትር ሲል ከባድ ነው። የውጭ ውሃ ልክ ምናምን እንደዚህ በጣም ተሰነጣጥቋል። አሳያችኋለሁ። እሱ ነው እንግዲህ ይሁላችሁ። በውጭ ያለው ውሃ ልኩ ራሱ እንደ ትርትር ብሏል እንደምታዩት ማለት ነው። ይህ በእንቅጥቅጦ ነው እንዳለ ትርትር ያለው ውሃ ልኩ ዙሪያውን ማለት ነው።